እውነት አይኔን ማመን ያቃተኝ ሩታዬ የኔ ቆንጆ ቤቱ በኩል ሄደሽ ነው። ቡታጀራ ላይ ያየሁሽ በጣም ነው በእርግጥ ደስ ያለኝ። ቤተሰቦች፣ ያው ደስታችሁ ደስታችን ነው። እኛ ደስታችሁን ነው የምንፈልገው። ዛሬ እንግዲህ በጣም ደስ የሚል ፕሮግራም ጽግሻ ቀበጧ ቆንጅየዋ ማለት ነው ያው አዘጋጅታ፣ ሩታና አብርሽ እንግዲህ ዛሬ የልጃቸውን እጾታ ያወቁበትን ፕሮግራም አዘጋጅተው ሁለቱም እንግዲህ የልጃቸውን እጾታ አውቀው በጣም ተደስተዋል። በተለይ ሩታን አጠይቋል እንዴት ትልቅ ስትል እንደነበረ ትስቅ። በጣም ነው ደስ ያለኝ፣ የእውነቴን ነው የምላችሁ። እና ለእኔ ግን ጥያቄ የሆነብኝ ነገር አሁን የልጁን ፆታ እነግራችኋለሁ፣ ግን ማለት ነው ሩታ ቤቱ በኩል ሄዳ ነው ቡታጀራ ላይ ብዬ አይኔን ማመን አቃተኝ። የእውነቴን ነው የምላችሁ። በእርግጥ ያው ሁሉም ነገር ያው ሚዲያ ላይ ግዴታ የሚዲያ ሰው ስለሆኑ ሁሉ ነገር ሚዲያ ላይ ይውጣ ማለት አይደለም፣ ግን ቤቱ ጋር ሄዳ ነው ቡታጀራ ላይ ብዬ ገረመኝና አንድ የቀረ ዩቱበር ፌመስ የለም ጽጌነሽ የጽጌ ፋሚሊ ቤተሰቦች የአብርሸ ግሬስ ቤተሰቦች እነ እንትና እነ ዊና ሁሉ አሉ። የሚገርማችሁ ነገር በዚህ በመስቀል የቀሩ ዩቱበር ፌመሶች የኑም እና እነሱ ሁሉ ባሉበት እንግዲህ ዛሬ ጽግሻ ቀበጧ የዩቱቡ ድምቀት በዚህ አጋጣሚ ማለት ነው እንደ ጽጌ፣ የእውነቴን ነው የምላችሁ ዩቱብ ላይ የዋህ ልብ ያለው ሰው አይቻላቅም። በጣም መልካም ልክ እንደ መዳም ቅመሞች የሰው ደስታ የሚያስደስታት ዩቱበር ብትኖር ጽግሻ ናት። እና እንግዲህ የእሷ ፋ ፋሚሊዎችም የአብርሽ ግሬስ ፋሚሊዎችም ዛሬ በጉሉ አልቀረም፣ በጉሉ ለአብርሽና ለሩታ መጥቶላቸዋል ማለት ነው የሚታረድ እዛውም። እንግዲህ ዛሬ ዝግጅቱን ያዘጋጀችው በአንደኛ መድረኩን መሪ ጽጌ ብትሆንም ያው አንድ ላይ የሁለቱም ፋሚሊዎች ነበሩ። እነዊና ሁሉ ነበሩ፣ ያልጠበቋቸው ሰዎች ሁሉ ነበሩ እና ዩቱበሮች ዛሬ እንግዲህ ወደ ዋናው ነጥቤ ስገባ ቤተሰቦቼ ያው ሩታ ስቀሽ ስላየዎች ግን ከምንም በላይ በጣም ደስ ብሎኛል። አንድ ላይ ሳቸውም እውነት ለመናገር ቤተሰቦቼ በጣም ነው ደስ ያለኝ። እግዚአብሔርን ነው የምላቸው። እና በቃ እኔ እንጃ ሁሉን ነገር ረስተው አንድ ላይ ሲስቁ፣ ሲደሰቱ፣ በልጃቸው ፆታ ፍልቅልቅ ሲሉ ሳቸው በጣም የሆነ ነገር ተሰማኝና ዛሬ እንግዲህ የአብርሽ እና የሩታ የልጃቸው ፆታ እንግዲህ ያው አብርሽ አባት እንበል ሩታዬም ያው ለእናትነት በቅታለች እንግዲህ የልጃቸው ፆታ ወንድ ነው ማለት ነው። የታወቀው ወንድ ነው እንግዲህ፣ በጣም ደስ የሚል ነበረ። ሩታዬ አብርሸም እንደ አባት ሩታዬም እንኳን ደስ አላችሁ። ያው ደስታችሁ ደስታችን ነው። የእውነት እናትነት አባትነት ቀላል አይደለም። እናት መሆንና በጣም ሩታ፣ እኔ እንጃ እንዲ የምንበላችሁ ሁሉንም ነገር ረስታ ፍልቅልቅልቅልቅ ስትን ነበረ ያየኋት የእውነት እና በጣም ነበረ ደስ ያለኝ። ሩታዬ በዚህ አጋጣሚ ያው ደስታሽ ያስደስተናል። ወንድም ሆነ ሴትም ሆነ ዋናው ነገር እግዚአብሔር ጤነኛ ልጅ እግሩ እጁ ጤና የሆነ ጤነኛ ልጅ ሲሰጥ ነው። እና ፆታ አይደለም የሚያሳስበው። ና እግዚአብሔር ያው ጤነኛ ልጅ እንዲያሳቅፍሽ ምኞታችን ነው የኔ ቆንጆ። ደስታችሁ ደስታችን ነው። እግዚአብሔር ደግሞ ብሎ መሀላችሁ ላይ እውነት ነው። ተለያይታችሁ ማትለያዩበት ነገር ልጅ የሚባል ነገር አለ። ብትለያዩ እንኳን በልጃችሁ ትገናኛላችሁ። በዚህ አጋጣሚ ቤተሰቦቼ፣ ባሊና ሚስት ተጣልቶ መሀል ልጅ ካለ የእውነት ተራርቀው መራረቅ አይችሉም። በልጃቸው ምክንያት ይገናኛሉ። የሚያገናኛቸው አንድ የሚያደርጋቸው ከላይ የተሰጣቸው ጸጋ ስላለ ማለት ነው። ስለዛ ወጣም ወረደም አብርሸና ሩታ ፋቱም ቢለያዩም አሁን ላይ ያ ነገር ቢኖርም ልጃቸው ግን በማል ላይ እንግዲህ ሁለቱን አንድ እያደረጋቸው ነው ማለት ነው። ስለዛ እንግዲህ እኛ ደስታችሁን ነው የምንፈልገው። በጣም ነው ደስ ያለን። እንግዲህ መድረክ መሪዋንም ጽግሻይ ቆንጆ አንቺንም አለማመስገን የእውነት ንፉግነት ነው። እዛም ደግሞ የእነሱን ደስታ ለመካፈል እንግዲህ የመጣችሁን ፌመሲቱ በሮች የመዳም ቅመሞች እጅ ነስተዋል ማለት ነው። እናመሰግናለን። በዚህ አጋጣሚ ዊና ካለ ምናልባት ቢያስታርቃቸው የምትሉም ኮሜንቶች አይቻለሁ፣ እና ደስ ይለናል እኮ ቢታረቁ። አብርሽ ወደ ራሱ ተመልሶ ሰው ሆኖ ሰው ሆኖ ስላችሁ በቃ እንዳባወራ ሚናነቱን ከተጫወተ ቢያስታርቃቸው፣ ልጅ ከአባት ከእናቱ ጋር ሲያድግ ነው የእውነት ደስ የሚለው። በዚህ አጋጣሚ ደግሞ አንዳንድ ኮሜንቶችም አሁን አብርሽ አንተም አባት እንድትባል ነው የምትሉ አላችሁ። የእኔ ውዶች ቅመሞች ይ እኔ ቃቃሉ ረዳችኋለሁ በሩታ ምክንያት ስለተጎዳች ህመሟ እናንተንም ስላመማችሁ ነው ግን ቢሆንም ልጅ የሚባል ነገር ስላገናኛቸው እሱም ለአባትነት እሷም ለእናትነት ስለታጩ ከእግዚአብሔር እንደዚያ አይነት እንግዲህ ኮሜንቶችን በአንጽፍ ብዬ አስባለሁ። ወዶችዬ ማለት ነው እና በተረፈ ሩታና ሩታየን የምትወዱ እንግዲህ እንኳን ደስ አላችሁ እያላችሁ እንግዲህ ዛሬ መልካም ምኞታችሁ እንድገልጹ